እሺ ተመልካቾቻችን፣ የምንሰራው ስራ የሚመቻችው ከሆነ ቻናላችንን ሰብስክራይብ በማድረግ ይወዳጁን፣ ያበረታቱን። ዛሬ የምንነግራችሁ ታሪክ አለምን ጉድ ያስባለ ታሪክ ነው። የአካል ጉዳተኝነት ጡረታ ለመሰብሰብ ስትል ለ16 ዓመታት ድምፅ ሳታወጣ የቆየች ሴት ከወደ ስፔን መገኘቷን አለምን ጉድ አስብሏል። ነገሩ እንዲህ ነው። ከ16 ዓመታት በፊት እንደ ኢሮፓያን አቆጣጠር በ2003 በአገረ ስፔን አንዳሉሺያ በምትባል ከተማ በአንድ ሱፐርማርኬት ውስጥ የምትሰራ አንዲት ሴት በአንድ ደንበኛዋ ጥቃት ይደርስባታል። ከደረሰባት አሰቃቂ ሁኔታ በኋላ የጭንቅላት መታወክና የመናገር ችሎቷን እንዳጣች ዶክተሮች ይነግሯታል። በደረሰባት ጉዳትም ያዘኑት አሰሪዎቿ የሶሻል ሴኩሪቲ የኢንሹራንስ ኩባንያ ለሴቲቱ ዘላቂ የአካል ጉዳተኝነት ጡረታ እንዲሰጣት ያደርጋሉ። ከዓመታት በኋላ እንደ መደበኙ አሰራር የኢንሹራንስ ኩባንያው ጉዳዮችን ገምግሞ አንዳንድ ስህተቶችን ያገኛል። ይህም ኢንሹራንሱን ለተጨማሪ ምርመራ ያነሳሰዋል። ነገሩ መበላሸት የጀመረው እዚህ ጋር ነው። በዚህም ኢንሹራንሱ ጥርጣሬ ስላደረበትና ከጥቂት ዓመታት በፊት ሴትዮዋ በተለምዶ እንደምትናገር መረጃ ስለደረሰው የግል መርማሪ ለመቅጠር ይወስናል። ከ16 ዓመታት በኋላ የአካል ጉዳተኛ ጥቅማ ጥቅሞችን የመክፈል ኃላፊነት ያለው ኢንሹራንሱ የህክምና መዝገቦቿን መመርመር ሲጀምር ከ2009 ጀምሮ ከጎበኟት ስፔሻሊስቶች መካከል አብዛኞቹ መናገር አለመቻሏን ሪፖርታቸው ይናገራል። ነገር ግን ከዶክተሮቹ መካከል አንዱ የሥነ አእምሮ ሐኪም የማጭመርበር ምልክቶችን እንዳገኝባት የተገኘው መረጃ ያመላክታል። ጉድና ጅራት ከወደ ኋላ ነው እንዲሉ አሁን ኢንሹራንሱ ያገኘው የአንድ የህክምና ባለሙያ ጥርጣሬ በሴቷ ላይ ክስ ለመክፈት በቂ ስላልሆነ የኢንሹራንስ ኩባንያው ሴትዮዋን በመከታተል ተጨማሪ ማስረጃዎችን ለማሰባሰብ የግል መርማሪ ይቀጥራል። መርማሪው ስራውን ከጀመረ ከጥቂት ሳምንታት በኋላ ሊድዋ ሴትዮ በመንገድ ላይ እንደተለመደው ትናገራለች። ከትምህርት ቤት ደጃፍ ውጪ ካሉ ከሌሎች እናቶች ጋር አላፊ አግዳሚው ስትቦጭቅ ትውላለች። ያለምንም ችግር የሞባይል ስልኳን ትጠቀማለች፣ ትጀናጀናለች፣ እንዲሁም ዙምባ ትምህርትን ትከታተላለች። ዙምባ ብሩማ፣ ዙምባ ብሩማ የሚለውን አይደለም። መርማሪው ይህንን ይደርስበታል። ሴትዮዋ መናገር መቻሏን ያለምንም ጥርጥር ለማረጋገጥ የግል መርማሪው አንድ ሐሳብ ያስባል። በዚህም አንድ ቀን መንገድ ላይ ጠጋ ብሎ በአካባቢው የሚገኝ የሕንፃ መሳሪያ በየት አቅጣጫ እንደሚገኝ ተጠግቶ ይጠይቃታል። እሷም እየተቀረጸች መሆኑን ሳታውቅ ወደ መደብሩ እንዴት መድረስ እንደሚችል በስፓንሽኛ ታንበለብለው ጀመር። በቸርቸር ወርደ መሐሙድ ጋር ስትደርስ ወደ ቀኝ በሚወስዱ አስፓልት በኩል ስትታጠፍ ታገኛለህ እያለች በስፓንኛ አዥጎደጎደችው። የሉሽን ባልሰማሽ ገበያ ባልወጣሽ፣ የሚለው የአገሬ ሰው የዚችን ሴትዮ መጨረሻዋን ሳታይ ጉዷን ማንበልበል ጀመረች። በዚህም ኢንሹራንሱ ኩባንያው የአካል ጉዳት ጥቅማ ጥቅሞችን የመስጠት ኃላፊነት እንደሌለበት በመረጋገጡ ሕጋዊ እርምጃ ተወስዶባታል ሲል ዛሬ ዓለሙን ሁሉ ያነጋገረው መረጃ ወጥቷል። ዓለምም ይህንን መረጃ ከሰማ በኋላ አጃኢብ የሰው ልጅ ሲል ተገርሟል።